ይህ ቪዲዮ የመጨረሻ ቪዲዮ ነው። ሼር አድርጋችሁ ለታዋቂ ሙስሊም ቲክቶከሮች ብዙ ፎሎ ላላቸው አድርሱ ነኝ። እሱ ምንድን ነው? በንጽጽር ታሪክ ታዋቂው የንጽጽር ሰው ሸህ አህመድ ዲዳት ረሒማሁላህ ራህመቱን ዋሲያን እንደነ ዶክተር ዛኪር አይነት ሀገራችን ላይ እንደነ ኡስታዝ አቡ ሀይደር፣ እንደነ ኡስታዝ ዋሂድ፣ እንደነ ወንድም ሆሱ ሌሎችም ወንድምና እህቶች ንጽጽር ላይ ረጅም ጊዜ ሰርተዋል። ከካሃዲያን በኩል የሚመጣውን ስድብም ሆነ ውሸትም ሆነ ጥያቄ ጥያቄ ቁርአንን፣ ሐዲስን፣ የራሳቸው መጽሐፍ ቅዱስ መሰረት አድርገው ሲመልሱ ሲያስተምሩ ኖረዋል። አንድም ቀን አከሌ ይከሰስልኝ፣ አከሌ ይወቀስልኝ እሪኦ ብለው አያውቁም። ለምሳሌ በውጭ ዓለም ብትሄዱ ቁርአን እየቀደደ የሚበላ ቁርአን እየቀደደ የሚያሳይ ንጽጽር የሚያደርጉ የክርስቲያን ሰው አለ። በውጭ የሚገኙ የንጽጽር ምሁራን ወንድሞቻችን ትምህርት ያስተምራሉ እንጂ ይከሰስልኝ፣ ይወቀስልኝ አይሉም። ነገር ግን እዚህ ቲክቶክ ላይ አከሌ ይወቀስ፣ አከሌ ይከሰስ የሚሉ በጣም እየተበራከቱ ስለሆነ የህዝባችንን ድምፅ ወይም ፎሎወራችሁን እንደ ጥሩ ነገር ተጠቅማችሁ ማህበረሰባችንን እያበላሻችሁ ስለሆነ ፕሊስ አቁሙ። አይ ቁራን ተቀደደ፣ ነብዩ ተሰደቡብን፣ ልባችን አልቻለም የምትሉ ከሆነ በውስጥ አድርጉልን እባካችሁ። ስለፈጠራችሁ አላህን የምትፈሩ ከሆነ ኦኬ፣ ነብዩን የምትወዱ ከሆነ ይህንን ነገር አቁሙልን። አከሌ ክሰስ አከሌ ወቀስ የሚለው ምንም መፍትሄ እንደሌለ በአይናችሁ አይታችኋል፣ አረጋግጣችኋል። ሙስሊም ሲጀመር መስለሃውንና መፍሰደውን አይቶ ነው አንድ ነገር የሚናገረው። ተግባብተናል። የማንንም አሳማ ፎሎ እንዲያገኝ እንዲታወቅ እያደረጋችሁ ነውና፣ እባካችሁ ከአሁን በኋላ አከሌ ወቀስ አከሌ ከሰስ እያለ ቪዲዮ የሚሰራ ሙስሊም ካለ ሪፖርት አድርገን አካውንቱን ነው የምናዘጋው ተግባብተናል እኔ ለምሳሌ እዚህ ቲክቶክ ላይ ቪዲዮ እንዲሰራ ያደረገኝ በቲክቶክ በቪዲዮ እንዲወጣ ያደረገኝ አንድ ፕሮቴስታንት ነው ያ ፕሮቴስታንት ሰው ቁርአን ሲቀድ ቁርአን ሽንት ቤት ላይ ሲጥል ምናምን አያለሁኝ ለሱ ግን መድኒቱ የሚሆነው ቁርአንን መጽሐፍ ቅዱስን መሰረት አድርጊ ትምህርት ማስተማር ነው እንጂ ክሰሱ ተቆስቱት ቢያላቀምሱም ያውቃል እያላቀሰ ነው ቪዲዮ የሚሰራልኝ ምክንያቱም እኔ ይበልጥ ስለሰራሁኝ ማለት ነው እንደውም ይህን ብቻም ሳይሆን በየኮሜንቱ የሚሳደቡ እገላለሁ እንዲህ ይላለው የሚሉ አሉ። እነዛ ትምህርት እንዲወስዱ በየኮሜንቱ እየወጡ እገላለሁ ምናምን ከሚሉ ቢሎ እየያዙ እየወጡ ቪዲዮ ከሚሰሩ ተረጋግተው ከስድብና ሁልጊዜ ሳንጃ ከመሳ ወጥተው አካዴሚካሊ እንዲሆኑ ስድብን በትምህርት ውሸትን በትምህርት ቅጥፈትን በትምህርት እንዲመልሱ እንዲማሩ ነው። እኔ ለራሱ ቪዲዮ መስራት የጀመርኩት ቲክቶክ ላይ ስለዚህ የባሰ ማህበረሰቡን ስሜታዊ አታድርጉብን። የሚቀድ ሰው ካለ ለምን ትቀደዋል? አንተ ብትቀደው ሌላ ቁርአን አለ። እኛ ቁርአንን በልባችን እንይዛለን ብለን ነው እንጂ ትምህርት መስጠት ያለብን ሆሆ አትበሉት መንጋውን። ሲጀመር ማህበረሰባችን በዝልመድ የሚኖር እውቀት ኋላ ቀሪ የሆነ የማንበብ ልምድ የሌለው ይበላል፣ ይጠጣል፣ ይተኛል፣ ይነሳል። ይሄ ነው ማህበረሰባችን። ይሄ በስሜት የተሞላ ማህበረሰብን፣ ኦ ካላችሁት አብሯችሁው ነው የሚለው። ኦኬ ስሜት እንጂ ስሌት የሌለው ማህበረሰብ ስሜቱን እየተጠቀማችሁ ገደደዛችሁት አትግቡት። እኔ በጣም ነው የሰለችኝ፣ ባካችሁ። እኛኮ እዚህ ቲክቶክ ላይ እኮ ንጽጽር በሰላም ስናደርግ ነበረ። እኔማ በጣም ከመሞጫራው የተነሳ እናንተንም እየመሰልኩ ነው ንጽጽሩን እንትን እያልኩት ማለት ነውና ሸር አርጋችሁ አድርሱ። ከአሁን በኋላ እከሌን ክሰስ የሚል ሙስሊም እኛ አንፈልግም። ቁርኣን ሲቀደድ አይታችኋል። ዝም በሉ፣ ዱአ አድርጉ። አንተ ብትቀደው እኛ ሄው ቁርኣን አለን ብላችሁ ሰላምን ስበኩ፣ ፍቅርን ስበኩ።